ለእንትኑ ነው እንዳትከፍ ኦኬ ይሄ ነው ሌላኛው በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰብስበው መቃጠል አለባቸው። የመክተፊያ ታቦት መቃጠል ዲሞሊሽ መደረግ አለበት። እንጸየፈው የሚገባ እርኩሰት ነው በማለት የሃይማኖትን በማንቋሸሽ የወንጀል ህጉ አንቀጽ 8 16 782 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1176 ህዝባር 16 አንቀጽ 5 6 እና 8 ድንጋጌዎችን በመተላለፍ ና የጥላቻ ንግግር ና ሐሰተኛ መረጃዎችን ለመከላከል የወጣውን አዋጅ ቁጥር 1185 አንቀጽ 4 ና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ 958 ህዝባር 208 አንቀጽ 13 ህዝባር 3 እና 14 የህግ ድንጋጌዎችን በመተላለፍ በፈጸመው የወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያው በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃቤ ህግ ዘርፍ እንዲያስተላልፍና በቅድስት ቤተክርስቲያናታችን ላይ በቅድስት ቤተክርስቲያናታችን ስም እንጠይቃለን ይላል። ማስረጃ ዝርዝር መግለጫ የሰው ምስክር፣ አንደኛ መጋቢ ብሉይ እዝራ ለገሰ፣ ሁለተኛ መምህር አባ ገብረስላሴ ጌትነት አቶ ነቢዩ ምክሩ። የድምጽና ቪዲዮ ማስረጃዎች ተጠርጣሪ ተከሳሹ በተለያየ ጊዜ በራሱ የዩቲዩብ ገጽ ያስተላለፋቸውን የጥላቻ ንግግሮች የያዘ የድምጽና የምስል ቪዲዮ ማስረጃ የያዘ ሲዲ ገብቷል። ግልባጭ ለኢፌዴሪ ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት አዲስ አበባ እዚህ ሶሻል ሚዲያ ላይ ሃይማኖት ወንጌል እንዴት መስበክ እንዳለባችሁ መጀመሪያ መማር ያለባችሁ ሰዎች ብዙ አላችሁ። ማንም ልትሆን ትችላለህ። በነገራችሁ ላይ አብዛኛው ሰው የኛ የቱ ህዝብ አንዳንድ ጊዜ የረሳ ሊመስል ይችላል። በአካል ሲያገኘህ መጥፎ ነው። በተለይ ሃይማኖቶችን፣ ይሄ በመፍራትና በመንቀጥቀጥ የሚጠብቃቸውን ነገሮች አትዳፈሩ። እኔ ልንገራችሁ፣ በተለይ ዲያስፖራ ነን፣ እኔ ያደግኩት እንትን ነው ምናምን፣ ዶንኬር ዶንኬር ዶንኬር ለምን እንኳን አይደለም አንተ ተሰደህ ሄደህ ቀርቶ ነጩ እኮ ነጩ እኮ ስነ ስርዓት አለው። ነጩ ስነ ስርዓት ያለው እንደ ያለበት ሀገር ላይ የኖርክ አንተ የማን አባህ ሆነ ነው ጋር ተጠምቱ። አብዛኞቻችሁ ሃይማኖት ትሳደባላችሁ። አብዛኞቻችሁ በእርግጥ አብዛን እናንተም እነዚህ ተሳዳቢዎችን ጠዋት ይሳደባሉ፣ ከሰዓት ከነሱ ጋር ትቀመጣላችሁ። እነሱ ብቻ ሳይሆኑ አብዛኞቻችሁም እዚህም ያላችሁት ባለጌዎች ናችሁ። ኦርቶዶክስ ስትሰደብ ታፕ ታፕ ታደርጋለህ። ፕሮቴስታንት ሲሰደብ ታፕ ታፕ ታደርጋለህ። እስልምና ሲሰደብ ሌላ ባሪው አንተ ነህ። መርህ የሚባል የለህም። በእርግጥ እናትም ተሰድባ ተዋርዳ፣ ጠዋት ተዋርደህ ከሰዓት እዛ ነህ።